ሰላም፣ እንኳን ወደ ቤኪቲው በደና መጣችሁ። ዓለማችን እጅግ በጣም ብዙ ምስጢሮችንና አስደናቂ ታሪኮችን ደብቃ ይዛለች። በዚህ ቻናል ላይ እኛ ከተደበቁ ስልጣኔዎች እስከ ሳይንስ ሊፈታች ያልቻሎች የሆኑ እንቆቅልሾች ድረስ እንጓዛለን። ዓለምን የምትመለከቱበትን መንገድ የሚቀይሩ መረጃዎችን አፈ ታሪኮችንና የመድረክ ጀርባ ምስጢሮች ይጠብቋችኋል። ጉዟችንን ለመቀላቀል አሁኑኑ ሰብስክራይብ በማድረግ የደወል ምልክቱን ተጫኑ። ኑ ወደ ሚስጥሩ ዓለም እንግባ። በጥንት ጊዜ ከውቅያኖሶች በታች የጠፋ ስልጣኔ ነበር ይባላል። እጅግ የላቀ፣ እጅግ ሀብታ ስሟ አትላንቲስ ይህች አህጉር ከ11ሺህ ዓመታት በፊት በአንድ ቀንና ሌሊት በድንገት እንደ እንደጠፋች የሚገልጸው ታሪክ የመጣው ከአንድ ሰው ነው፣ የጥንቱ ግሪክ ፈላስፋ ፕላቶ። ከፕላቶ ታሪክ በኋላ አትላንቲስ ከታላላቅ የዓለም እንቆቅልሾች አንዱ ሆኖ ቀጥሏል። እውነት የነበረች ከተማ ናት ወይስ የፕላቶ ምናባዊ ፈጠራ? እስከዛሬ ድረስ ብዙ ሰዎች የጠፋውን አህጉር ፍለጋ ቀጥለዋል። በዛሬው ቪዲዮ ስለ አትላንትስ ያለንን እውቀት በሙሉ እንመረምራለን። የት እንደጠፋች፣ ለምን እንደጠፋችና ለምን ብዙዎቻችን አሁንም እናምናታለን። ጉዞ እንጀምር። ፕላቶ ስለ አትላንትስ የገለጸው በሁለት የፍልስፍና ንግግሮች ውስጥ ነው፣ ቲማቴዎስ እና ክሪቲያስ። እንደ ፕላቶ አገላለጽ አትላንትስ ከዛሬ 9,000 ዓመታት በፊት በፕላቶ ዘመን የነበረ ሲሆን ሄርኩለስ አምዶች ኮለመኖ ፌርኩለስ ዛሬው የጅብራልተር ወሽመጥ ባሻገር ስገኝ ነበር። የአትላንትስ ገዢዎች የባህር አምላክ የፓይሶዶን ልጆች ናቸው። ዋና ከተማዋ ክብ ቅርጽ ባለው ቦዮችና የየብስ ቀለበቶች የተገነባች በወርቅና በብር የተንቆጠቆጠች ነበረች። ዜጎቿ በአእምሮና በቴክኖሎጂ እጅግ የላቁ ነበሩ። ነገር ግን ከጊዜ በኋላ የሀብታቸው ብዛትና ኃይላቸው ሲጨምር የአትላንትስ ሰዎች ሞራል ተበላሸ። ወደ ስግብግብነትና ጦርነት ተመለሱ። ዜኡስ ሰዎችን ክፋት አይቶ አትላንቲስን በአንድ ቀንና በአንድ ሌሊት በታላቅ የመሬት መንቀጥቀጥ ጎርፍ ወደ ውቅያኖስ እንዲሰጥም አደረገው። አትላንቲስ የት ጠፋ? የመጀመሪያውና በጣም ተወዳጁ ንድፈ ሀሳብ በአትላንቲክ ውቅያኖሶች ውስጥ እንዳለች ይገለጻል። ብዙዎቹ በካሪቢያን በተለይም በቢሚኒ መንገድ ቢሚኒ ሮድ በሚባለው በባሃማስ አቅራቢያ የሚገኘውን ቅርጽ እንደ ማስረጃ ያቀርባሉ። ሌላው አሳማኝ ንድፈ ሀሳብ አትላንቲስ በሜዲትራኒያን ባህር ውስጥ ካለው እውነተኛ ታሪክ ክስተት ጋር ይገናኛል። ይህ የሚኒኦን ስልጣኔ መፍረስ ነው። ከ3600 ዓመታት በፊት በዘመናዊ ሳንቶሪኒ ደሴት ላይ ታላቅ የእሳተ ገሞራ ፍንዳታ ተከስቶ ነበር። በጣም ከሚያስደንቁ አዳዲስ ንድፈ ሐሳቦች አንዱ ደግሞ አትላንቲክስ በአፍሪካ በረሃ ውስጥ መገኘቱን ይገልጻል። በሞሪታኒያ ውስጥ የሚገኘው የሳሃራ አይን አይስ ኦፍ ሳሃራ ወይም ሪቻርድ ስትራክቸር የሚባለውን ክብ ቅርጽ ያለው መዋቅር ፕላቶ የገለጻት ከተማ በትክክል ስለሚመስል የአንዳንድ ተመራማሪዎችን ትኩረት ስቧል። ዛሬም ድረስ አትላንቲስ ለምንድን ያልተገኘው ዋነኛ ምክንያት ሳይንሳዊ ማስረጃ ለመኖሩ ነው። ኢጂኦሎጂስቶች እንደሚሉት በቅርቡ ዘመናት ውስጥ የአህጉር መጠን ያለው የየብስ ክፍል ሰጥሞ መጥፋቱን የማይቻል ነው። ብዙ የታሪክ ተመራማሪዎች ደግሞ ፕላቶ አትላንቲስን የተጠቀመው የፍልስፍና ትምህርት ለማስተማር እንደሆነ ያምናሉ። ስለ ሀሳባዊ ከተማ አይዲያ ስቴት እና ስለ ሞራላዊ ውድቀት ሞራል ኮራፕሽን የሚያስተምርበት ምሳሌያዊ ታሪክ ነው። ሚስጥሩን ይበልጥ ያወሳሰበው ደግሞ የሐሰት ፍለጋዎችና የገንዘብ ጥቅም ፈላጊ ግለሰቦች ናቸው። እነዚህ ሁሉ ነገሮች እውነተኛ ፍለጋ ከሐሰተኛው ለይቶ ለማውጣት አስቸጋሪ አድርገውታል። ብዙ የእቡ ታሪኮች የአትላንቲስን ጥፋት የሚያገናኙት አስማትን አላግባብ ከመጠቀም ጋር ነው። አስማተኞች በኃይልና በስልጣን ጥም ተነሳስተው የታላቁን ክሪስታል ኃይል መቆጣጠር ሲያቅታቸው ከመጠን በላይ በሆነ ኃይል አህጉሩን እንዳሰጠሙት ይነገራል። ንግስናው የሚመራው በፓይሶዶም በተሰጡ ቅዱስ ህጎች ነበር። እነዚህ ህጎች የተቀረጹት በዋናው የአትላንቲስ ቤተ መቅደስ ውስጥ በሚገኝ ኦርያልኩም በሚባል ብረት አምድ ላይ ነበረ። ንጉሶቹ በየ አምስት እና ስድስት ዓመቱ ተሰብስበው የጋራ ሕጎችን ያጸድቁና በአንዳቸው ላይ የሚነሱ ክሶችን ይመለከቱ ነበር። ፍርዱን ለመስጠት ደግሞ ቅዱስ በሬን የመሥዋዕት ሥርዓት አድርገው ይከተሉ ነበሩ። ፕላቶ እንደሚለው ንጉሶቹ በመጀመሪያ በጎና ጻድቅ ነበሩ። ከጊዜ በኋላ ግን ከሰዎች ጋር በመደባለቅ ንጽሕናቸውን አጡ፣ በስግብግብነትና በስልጣን ጥማት ተበላሹ። ይህም በመጨረሻ ዜውስ አህጉሪቱን እንዲያሰጥም ያደረገው ዋናው ምክንያት ነበር። ኦርያልኩም፣ ይህ ፕላቶ የጠቀሰው ብረት ነው፣ ከወርቅ ቀጥሎ በጣም ውድ የሆነው። በዘመናዊ የሕቡዕ ትርጓሜዎች ኦርያልኩም አስማታዊ ኃይልን የሚያከማች ወይም የሚያስተላልፍ የላቀ የቴክኖሎጂ ምንጭ እንደሆነ ይነገራል። ምናልባትም የኃይል ማመንጫ ወይም የአስማት ትኩረት መስጫ ነጥብ ሆኖ ያገለግላል። አንዳንድ ሰዎች ደግሞ የአትላንቲክስ መጥፋት ምክንያት የሆነው ግዙፉ ክርስቲያን እንደነበረ ያምናሉ። ይህ ክርስቲያን የፀሐይንና የከዋክብትን ኃይል በመሰብሰብ ለከተማዋ የኃይል ምንጭ ሆኖ ያገለግል ነበር፣ በአስማተኞች ቁጥጥርም ስር ነበር። የአትላንቲክስ ንግሥና ሥርዓት በፕላቶ በግልጽ የተቀመጠ በፓይሶዶን የወረሰ የአስር ነገሥታት ሥርዓት ቢሆንም ስለ አስማትና አስማተኞች የሚነገሩ ታሪኮች ግን ከጊዜ በኋላ በተለያዩ ምስጢራዊና ፍልስፍናዊ አስተምሮች ውስጥ የዳበሩና ለቪዲዮዎች ምስጢራዊነትና ድራማ የሚሰጡ ሀሳቦች ናቸው። አትላንቲስ ታሪካዊ እውነት ይሁን ምናባዊ ፈጠራ በሰው ልጅ ታሪክ ውስጥ ትልቅ ቦታ ይዟል። ሰብአዊነትን፣ ታላቅነትን፣ ብልጽግናንና ከዚያም የሞራል ውድቀትን ያሳያል። ምናልባት አትላንቲስ ልዩ የሚያደርጋት ገና ያልተገኘች መሆኗ ነው። ውቅያኖሶቻችን እኛን ከምናውቀው በላይ ብዙ ምስጢሮች ደብቆ ይዘዋል። ታዲያ እርሶስ ምን ያስባሉ? አትላንቲስ እውነተኛ ነበረች ወይስ ተረት? አስተያየታችሁን ከታች ባለው ኮሜንት ላይ ያጋሩን። ሰብስክራይብ በማድረግዎን እንዳይረሱ።